መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። በተለይም እግዚአብሔርን ቃል በማስተዋል እንመላለስ ዘንድ እግዚአብሔር ለሁላችንም አእምሯችንን ይክፈትልን። ወደ ቢታኒያ ወጣቸው ይላል፣ እጆቹንም አንስቶ ባረካቸው። እንደምን ሰነበታችሁ? እንደምን አደራችሁ? አሜን። አምላካችን እግዚአብሔር በቸርነቱ ብዛት ሁላችንን ጠብቆ በዚህ እለት በዚህ ሰዓት በቤቱ ስለሰበሰበን ስሙ ለዘላለም የተመሰገነና የተወደሰ ይሁንልን። ሲባርካቸውም ከእነርሱም ተለየ ወደ ሰማይ ዐረገ። ሲባርካቸውም ከእነርሱ ተለየ ወደ ሰማይም ዐረገ። የሉቃስ ወንጌል ምዕራፍ 24 ከቁጥር 51 ላይ የተጻፈ ቃለው። እግዚአብሔር አምላካችን ለሁላችንም የቃሉን ደጅ እንዲከፍትልን ቃሉን የምናስተውልበትን አስተዋይ ልቦና እንዲያድለን የአምላካችን መልካም ፈቃዱ ይሆንልን። እንኳን ለደብረ ምጥማቅ በዓል ለምንወዳት ለናኪባሊ ሀመረኖ ቅድስተ ማርያም ቤተክርስቲያን ዓመታዊ ክብረ በዓል በሰላም አደረሳችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዕርገት በዓል በሰላም አደረሳችሁ። እልል ብላችሁ አመስግኑ እግዚአብሔርን። ለዚህ የደረስ ነው፣ ለዚህ የበቃ ነው። ለዚህ የሚያበቃ የጽድቅ ስራ፣ ለዚህ የሚያበቃ በጎ ምግባር ኖሮን አይደለም ወገኖቼ፣ እግዚአብሔር ቸርነቱን ስላበዛልን እንጂ እግዚአብሔር ይቅርታውን ስላበዛልን እንጂ እግዚአብሔር ኃጢአታችንን ይቅር ስላለን እንጂ ለሞት የሚያበቃ ከመንገድ የሚያስቀር ከተኛንበት እንዳንነሳ የሚያደርግ ስንት ነገር ገጥሞን ነበር። እግዚአብሔር ልጆች ብዙዎቻችን በልዩ ልዩ ሕመም ተይዘን ታመን ተሰቃይተን እግዚአብሔር በምሕረቱ ፈውሶን ዳግም ዕድል ሰጥቶን በዛሬው ቀን በቤቱ ለመገኘት በቅተናል። ብዙዎቻችን ከመንገዳችን የሚያስቀር ብዙ ፈተና ብዙ እንቅፋት ገጥሞን ያንን እንቅፋት አምላካችን እግዚአብሔር አ አንስቶልን እንቅፋቱን ከመንገዳችን አስወግዶልን ለዛሬ በቅተናል። ኃጢአት፣ በደላችንን እያወቀ የሰራነውን ያሳዘንነውን ነገር እያወቀ ምሕረቱን ይቅርታውን፣ ቸርነቱን አብዝቶልን ለዛሬ በቅተናል። ስለዚህ ከእኛ በላይ ሊያመሰግን የሚገባው ማን ነው? እግዚአብሔር ልጆች ከኛ በላይ እልል ሊል የሚገባው ማን ነው? የእግዚአብሔር ልጆች ወደፊት ስለሚሆነው ነገር አትጨነቁ። ወደፊት ስላልተደረገላችሁ ነገር አታስቡ። ወደፊት ያልሆነላችሁን በልቦናችሁ ያለውን ልመናችሁን አልተፈጸመም ብላችሁ እግዚአብሔርን ከማመስገን ለእግዚአብሔር ምስጋና ከማቅረብ አትቆጠቡ። የእግዚአብሔር ልጆች የነገር እግዚአብሔር ያውቀዋል። ማን ያውቀዋል? ማን ያውቀዋል ለዛሬ ያደረሰን ትናንትን ያሳለፈ ትናንትን ያሻገረ ነገንም ያሻግራል፣ ወደ ነገ ያደርሳል። እግዚአብሔር ለማንም በጎ መሻቱን በጎ ልመናውን ሳይሰጥ ከልክሎ አያውቅም። እግዚአብሔር በጎ ልመና ይኑራችሁ እንጂ መልካም ልመና መልካም ጸሎት ይኑራችሁ እንጂ ለሰው ልጆች የሚጠቅም ለራሳችሁም የሚጠቅም በጎ ጸሎት ይኑራችሁ እንጂ እግዚአብሔር በጎ ጸሎታችንና ልመናችንን ሁሉ ይፈጽማል። ነገር ግን ለሁሉም ጊዜ አለው። እግዚአብሔር ስራውን የሚሰራበት ያማረ የተስተካከለ አድርጎ ጸሎታችንን የሚመልስበት የራሱ ጊዜና ቀን አለው። ያንን ቀን በመጠባበቅ እግዚአብሔርን በማመስገን ስለሆነልን ስላልሆነልንም ነገር ጭምር እግዚአብሔርን በማመስገን መኖር አስፈላጊ ነው። እግዚአብሔር ልጆች እግዚአብሔርን በማመስገን መደሰት በእርሱ ደስ መሰኘት አስፈላጊ ነው። ብዙዎቻችን በእርግጠኝነት የምነግራችሁ በዚህ ስፍራ የተገኘን እኔም ጨምሮ ከብዙ ፈተና አልፈን ነው እዚህ የተገኘ ነው። ብዙ ልቅሷችን ብዙ እንባችን ታድሶልን ነው እዚህ የቆም ነው። ስለዚህ ስናመሰግን እልል ልበሉ ስትባሉ፣ አጨብጭቡ ስትባሉ ደስ ብሏችሁ እልል ልትሉ ይገባል ልታጨበጭቡ ይገባል የእግዚአብሔር ልጆች ቦታው ይህ ነውና የማመስገኛ ቦታው እልል ማለት ቦታው ይህ ስለሆነ በቦታው ስለሆንን ያለ ነው ደስ እንዳለን እግዚአብሔርን ደስ ብሎ ልናመሰግን ይገባልና እልል ብላችሁ አመስግኑ ሲባርካቸው ከእነርሱ ተለየ ወደ ሰማይ አረገ ዛሬ በቅድስት ቤተ ክርስቲያናችን ሥርዓተ አምልኮ መሰረት ቤተ ክርስቲያናችን ከምታከብራቸው የጌታችን የመድኃኒታችን የኢየሱስ ክርስቶስ አበይት በዓላት ከዘጠኙ በዓመት ውስጥ ከሚከበሩ ከዘጠኙ የጌታችን በዓላት አንዱ የሆነው የዕርገት በዓል ዛሬ የሚከበርበት ዕለት ነው። ዛሬ በልዩ ሁኔታ የምናከብርበት ዕለት ነው። ጌታችን ወደ ሰማይ ያረገበት ዕለት ነው። በዚህ ምድር የነበረው በስጋ በዚህ ምድር ላይ ለእኛ ለሰው ልጆች ሲል ሲመላለስ ሲያደርግ የነበረውን የስጋ ስራ ፈጽሞ ወደ ሰማይ ያረገበት ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ደቀ መዛሙርቱን፣ ሐዋርያቱን ከእርሱ ጋር አስራ አንዱን ይዞ አስራ ሁለተኛው ይሁዳ ስለሆነ ተቀንሷል ማለት ነው። አስራ አንዱን ይዞ ጌታችን መድኃኒታችን ኢየሱስ ክርስቶስ እስከ ቢታንያ ድረስ አወጣቸው ይላል። ከፍ ወዳለው ስፍራ ወደ ደብረ ዘይት ተራራ እስከ ቢታንያ ድረስ ይዟቸው ወጣ። ከዚህ በኋላ በዚያን ጊዜ ይላል መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። በብሉይ ኪዳን የነበረውን መጽሐፍ በአዲስ ኪዳን ጌታችን ያስተማረውን መጽሐፍ ነቢያ ተጻፉትን መጽሐፍ በትንቢት የተነገረውን ልዩ ልዩ አባቶች ያስተማሩትን ትምህርት እንዲያስተውሉ አዕምሯቸውን ከፈተላቸው። እግዚአብሔር ለሁላችንንም አእምሮ ይክፈትልን። የምንሰማውን እንድናስተውል አሁ የምናየውን እንድናስተውል በተለይም እግዚአብሔርን ቃል በማስተዋል እንመላለስ ዘንድ እግዚአብሔር ለሁላችንም አእምሯችንን ይክፈትልን። በዚህ ዘመን ከአዕምሯችን ላይ ከልባችን ላይ ቃሉን የሚወስድ የዲያብሎስ መንፈስ አለ። የሰማነውም ያየነውም የእግዚአብሔርን ቃል የእግዚአብሔርን ድንቅ ስራ የተመለከትነውም የእግዚአብሔርን ድንቅ ስራ ለሌሎች እንዳንመሰክር በሰማነው ቃል መኖር እንዳንችል ከልባችን የሚወስድ ቃሉን የሚወስድ የሚሰውርብን ክፉ መንፈስ አለ። እግዚአብሔር አምላካችን ቃሉን እንድናስተውል በቸርነቱ ሁላችንን የሚርዳል። አሉን እንዲያስተውሉ መጻሕፍትን እንዲያስተውሉ ያደረጋቸው። ከዚህ በኋላ እንዲህ አላቸው፣ ክርስቶስ መከራ ይቀበል ዘንድ መከራ ይቀበላል ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል። በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚሁ ምስክሮች ናችኋል። ለዚሁ እናንተ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሎ ከመከራቸው በኋላ ቤት መቆየት እንዳለባቸው ከነገራቸው በኋላ ስራቸው እስከ የት ፍጻሜያቸው ድረስ ሊኖሩ የሚገባው ስለምን እንደሆነ ክርስቶስ ሞትን ድል አድርጎ እንደተነሳ በእርሱም ስም ከኢየሩሳሌም ጀምሮ በመላው ዓለም አሁን ንስሐና የኃጢአት ስርየትና ንስሐ እንደሚሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚሁ ደግሞ የተመረጡ ምስክሮች መሆናቸውን ከነገራቸው በኋላ ወደ ቢታንያ አወጣቸው ይላል። እጆቹንም አንስቶ ባረካቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም በቸርነቱ በምረቱ ይባርከን። ሁላችንንም ይባርከን። እጆቹን አንስቶ ባረካቸው ይላል። ዛሬ በቤተ ክርስቲያናችን ስርዓት ያለን ከዲቁና ጀምሮ እስከ ፕትርክና ድረስ ያለው የክህነት ማዕረግ ጌታችን ኢየሱስ ክርስቶስ በዛሬው ዕለት ለሐዋርያቱ የሰጣቸው ነው። ይህ ነው በሐዋርያት በቅብብሎሽ በአባቶቻችን በኩል ወደ ቅድስት ቤተ ክርስቲያናችን ደርሶ ዛሬ ቤተ ክርስቲያናችን ዲያቆናትን ካህናትን ጳጳሳትን እየሾመች መንፈሳዊ አገልግሎቱ የሚከናወነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት በሚያርግበት ሰዓት ለደቀ መዛሙርቱ የሰጠው ነው። እጆቹን አንስተው ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይ ዐረገ እያዩት እየተመለከቱት እጅግ በጣም እልፍ በሆኑ ታጅቦ ምስጋናው እየቀረበ እያመሰገኑት ከላይ መላእክት እየተቀበሉ ከታች መላእክት እየዘመሩ ወደ ላይ እየወሰዱት ጌታችን መድኃኒታችን ኢየሱስ ክርስቶስን በዐይናቸው እያዩት በምትሃት ሳይሆን በርቀት ሳይሆን በርቀት ወደ ላይ ከፊታቸው እየተሰወረ በታላቅ ክብር በታላቅ ግርማ ወደ ሰማይ ዐረገ። ክብር ምስጋና ለአምላካችን ይሁን። በታላቅ ግርማ ወደ ሰማይ ሲያርግ ያንን ታላቅ ግርማ ወደ ሰማይ እየተመለከቱ ዓይኖቻቸው ፈዘ። ወደ ላይ ሲመለከት ሁለት መላእክት ተገለጡና እናንተ የኢየሩሳሌም ሰዎች ወደ ሰማይ አንጋጣችሁ የምትመለከቱት ምንድን ነው? ወደ ሰማይ ሲወጣ እንዲሁ እንዳያችሁት ዳግም ተመልሶ ይመጣል አላቸው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ መልአኩ ቅዱስ ገብርኤል ለመቤታችን ቅድስት ድንግል ማርያም ብስራታዊ መልአክ ቅዱስ ገብርኤል ባበሰረው ብስራት መሰረት፣ መቤታችን ቅድስት ድንግል ማርያም በሆዷ ከሦስቱ ቅዱስ አንዱ ቅዱስ ሰው ሆኖ ተጸንሶ ወደዚህ ምድር ጌታችን ኢየሱስ ክርስቶስ በመቤታችን ማኅጸን አደረ። ኋላም በቤተልሔም ሲወለድ ሁለቱ መላእክት ወይም ደግሞ በዚያ እረኞች ከብቶቻቸው ሲጠብቁ የለነበሩ እረኞች የክርስቶስን መወለድ ያበሰሩት መላእክት ናቸው። እነሆ በዳዊት ከተማ ክርስቶስ መድኃኒት እርሱ ተወልዶላችኋል ብሎ መልአኩ ነው ለእረኞቹ ያበሰረው። እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ በመቃብሩ ዘንድ እነዛ ሴቶች ሽቱ ለመቀባት በባህላችን መሰረት ወደ መቃብሩ ስፍራ በሄዱበት ሰዓት ሕያውን ከሙታን መካከል ስለምን ትፈልጉት አላችሁ እንደተናገረ ተነስቷል እንጂ በዚህ የለም። የክርስቶስን መነሳት፣ የክርስቶስን ድል ማድረግ፣ ሞትን ድል ማድረግ፣ ከሙታን ተለይቶ መነሳት ያበሰሩት መላይክት ናቸው። መላይክት ጌታችን ኢየሱስ ክርስቶስ በሄደበት፣ ባለፈበት፣ እርሱ በነበረበት ሁሉ መላይክት አሉ። በመጨረሻም ወደ ሰማይ በሚያርግበት ጊዜ ሁለቱ መላእክት ለሐዋርያት መጥተው አበሰሯቸው፣ አረጋጓቸው። ወደ ሰማይ ሲወጣ እንዳያችሁት እርሱ ቃል ገብቶ ነበር። እነሆ እኔ ወላጆች እንደሌላቸው ልጆች አልተዋችሁም፣ አልለያችሁም፣ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ፣ አልተዋችሁም ብሏችኋል። ያንንም ቃል ያስተውሉ ዘንድ እግዚአብሔር ክርስቶስ ሁልጊዜ ከእነርሱ ጋር መሆኑን እንዲያስተውሉ መልአኩ ተገልጦ እነሆ ወደ ሰማይ ሲወጣ እንዳያችሁት ዳግም ተመልሶ ይመጣል ብለው የዳግም መምጣቱን ብስራት ተናገሩ። ዳግም ተመልሶ እንደሚመጣ ጌታችን የእኛ ጌታ መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በስጋ ወደዚህ ምድር የተገለጠ ስቃያችንን መከራችንም ከላያችን ላይ ያስወገደ ሞታችንን የሞተ በመስቀል ላይ ተሰቅሎ ሞትን ከመንገዳችን ያስወገደ መከራችንን የተቀበለ አዎ የሞተ በሦስተኛው ቀን ከሙታን ተለይቶ የተነሳ በአርባኛው ቀን ወደ ሰማይ ያረገ ደግሞም በሙታን ላይ ለጻድቃን ሊፈርድላቸው ለኃጥአን ሊፈርድባቸው ዓለምን ለማሳለፍ ዳግም ተመልሶ ይመጣል። ቤተክርስቲያናችን ይህንን ነው የምታስተምረው። ይህንን የምታስተምረው ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬ ዕለት በዚህ መልኩ ለሐዋርያቱ አዎ ቡራኬን ሰጥቶ የመጨረሻውን ትምህርት አስተምሮ ወደ ሰማይ አረገ። ሲያርግ ግን ከማድረጉ በፊት የሰጣቸው አስፈላጊና ለሁላችንም የሚጠቅም ምክር አለ። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አለ። ኃይል እስክትታጠቁ ድረስ በኢየሩሳሌም ከተማ ቆዩ። ኃይል እስክትለብሱ ያለው መንፈስ ቅዱስ ማደሪያ እስክትሆኑ ማለት ነው። የመንፈስ ቅዱስ ማደሪያ እስከምትሆኑ ድረስ፣ መንፈስ ቅዱስ እስኪመጣላችሁ ድረስ፣ በላያችሁ ላይ እስከሚያድርባችሁ፣ እስከሚያርፍባችሁ ድረስ፣ የመንፈስ ቅዱስ ማደሪያ እስከምትሆኑ ድረስ በኢየሩሳሌም ከተማ ቆዩ፣ በኢየሩሳሌም ከተማ ቆዩ። ከኢየሩሳሌም ከተማ ውጭ ከሆኑ የመንፈስ ቅዱስ ማደሪያ መሆን አይችሉም። ከኢየሩሳሌም ከተማ ውጭ ሆኖ ከተገኙ ያ አጽናኙ መንፈስ ቅዱስ ሁሉን የሚያሳውቀው ሁሉን የሚያሳየው መንፈስ ቅዱስ አሁ ሊያገኙት አይችሉም። ነገር ግን ጌታችን በነገራቸው መሰረት ከዚች ዕለት ጀምሮ እነርሱ ወደ ኢየሩሳሌም ከተማ ተመልሰው በማርቆስ እናት በማርያም ቤት ደጃቸውን ዘግተው ሲጸልዩ፣ ሲጾሙ በዚያ ተቀመጡ። በአስረኛው ቀን አስር ቀን ከሞላ በኋላ ጌታ ከተነሳ በአምሳኛው ቀን በኋላ በአምሳኛው ቀን ማለት ነው። ጌታችን እንደተናገረው መንፈስ ቅዱስ በላያቸው ላይ ወርዶ የመንፈስ ቅዱስ ማደሪያ ከሆኑ በኋላ ነው ወጥተው ማስተማር የጀመሩት። ወደ ሁሉ ዓለም መሄድ የጀመሩት ከዚህ በኋላ ነው። ስለዚህ በኢየሩሳሌም ከተማ ቆዩ የሚለው ቃል ለሐዋርያቱ ብቻም አይደለም ለእኛም ዛሬ የሚጠቅም ቃል ነው። ኢየሩሳሌም የተባለችው ቤተክርስቲያን ናት። የኢየሩሳሌም ምሳሌ የኢየሩሳሌም ሰማያዊት ምሳሌ ሰማያዊ ምድራዊ ሳይሆን ሰማያዊ ስርዓት የሚከናወንባት በምድር ላይ ያለች የሰማይ የእግዚአብሔር ታላቅ በረከት የምታሰጥ ቤት እቺ ቤት ናት፣ ወገኖቼ በዚች ቤት መቀመጥ፣ በዚች ቤት መቆየት፣ በቤተ ክርስቲያን መቆየት ብዙ በረከት እንድናገኝ ያደርጋል። ብዙ ሰላም እንድናደርግ ያደርጋል። ብዙ ፍቅር እንድናገኝ ያደርጋል የመንፈስ ቅዱስ ማደሪያ እንድንሆን ያደርጋል ስለዚህ ሲባርካቸው ከእነርሱ ተለየ ወደ ሰማይ አረገ ክብር ምስጋና ለምላካችን ይሁን በተጨማሪም ዛሬ ደግሞ ቤተ ክርስቲያናችን ከምታከብራቸው በዓላት የእመቤታችን በዓላት ከሰላሳ ሶስቱ የእመቤታችን በዓላት መካከል አንዱ የሆነውን የደብረ ምጥማቅ በዓል ነው የምናከብረው ደብረ ምጥባቅ ተብላ በምትጠራው አካባቢ ወይም በግብፅ ውስጥ ደብረ ምጥባቅ ተብላ በምትጠራ ቦታ እመቤታችን ቅድስት ድንግል ማርያም በጸሎት ሲለምኗት ለነበሩ ሲጸልዩ ሲጠይቁ እመቤቴ ሆይ፣ አዎ መከራ የበስተዋል፣ ችግር የበስተዋል፣ ስቃይ የበስተዋል፣ ተገለጪ ክብርሽን አሳይን እያሉ ሲለምኑ ለነበሩት ሁሉ ለክርስቲያኑ ብቻ ሳይሆን ለሙስሊሙም ለአሕዛቡም ለሚያምነ ለማያምነ ለሁሉም እመቤታችን ደብረ ምጥማቅ ተብላ በምትጠራው ቦታ ላይ በክብር ተገልጣ የታየችበት ቀን ነው ዛሬ። ክብር ምስጋና ለአምላካችን።